ባዴ ልንጋድሽ ረጋ ብዬ ነው ማውራው እንደዚህ እንትን ስልብሽ፣ እኔ ተናድጃ አላል ልጅቷን አታውቂያትም። አይሚና ብሩክን እኮ በአካል አናቃቸውም። አንቺም አልሽ እኔ በድርጊታቸው ነው አይደል የምንወዳቸው? አይደለ አሁን አንቺ ላልሹ ማለት ነው። ስለዚህ ያችም ልጅ እኮ ልክ እንደነሱ ካሜራ ላይ ቆማ በምትሰራው ስራ እኮ ነው እኛ ያቆሰለችን። ቢካ ሴት ናትና ቴት ልጅ እንዴት እንዴት አጣጥላለች? ለምንስ ነው እሱን ለመመሰልሽ? እሷ እኮ ከሃይሚን በፊት እኮ ግንኙነት አላት ቲክቶክ ላይ ትሰራ ነበረ ስለዚህ የልጅቷ ባህሪ መጥፎ ስለሆነ እኛ በሚዲያ ላይ ያየናትን ነው የምነግርሽ። እኔ አላውቃትም። ባል በአካልማ ቦይፍሬንድ አላት እኮ አደለ እንዴ? እውነት ለመናገር አደለ እንዴ? እንደዛም ልታደርግም አትችልም። እንደኛ አስተሳሰብ ነው የምነግርሽ፣ ግን ልጅቷ መልካም ስላልሆነችኝ ኤኒታይም ደግሞ ሴቶች ስለሚቀየሩ ትቀየራለች። በእድሜም ስለሚበልጡ አንድ አመትም እኮ ብልጫ ነው። ይህን ታውቂያለሽ እንዴ? ገባሽ እነሱ ስለሚበልጧት ምናልባት ሊጎዷት ይችላሉ በማለት እንጂ እኮ እኛ ማናት እቺ ሶስና መጣች ሶስና ሳመችው ዩዶንር የእሷ ነው የሀይሚ እንትን ነው የእኛ ችግር አይደለም አደለ እንዴ ግን እኛ ምንድን ነው እንደ ሰው ሰውስንያልርጋትምታረጋዋለችኝ ሀይሚ እሺ ድራማ ነው ብዬ ልቀበልሽ ድራማም ቢሆን አንቺ ብዙ ጊዜ ይኸውልሽ፣ ምን አለች መሰለሽኝ? እሱ ሴቶችን ልጆች ስለሚያከብር እንደ ህት ስለሚቀላለድ ስለሚተቃቀብ አይተሻል። ማነው እንትና ማቀፍ ይወዳል። ይሄ ልጁ ስሙን አለጥ ነው አደለ እንዴ? ገባሽ? አሁን በዛ ሴቶች ይቀይራሉ። የሴት እኮ ባለጌ ነው። ጓደኛ አደረገች እንደ የምትቀማው ይሄ ያለፈ ታሪክ ነው። እኛ ያገባን አሁን ጫወታውን ሌላው ነገር ውስጥ አልግባ። ግን እሱ አመለካከት ነው ወሳኙ እኮ ስላቀፈችው ስለሳቀችለት ተቀያሪ ከሆነ የእሱ ችግር ነው። አይ እኮ አሁን እንደኔ እና እንዳንቺ የማያስቡ ብዙ አሉ። እንደኔ እና እንዳንቺ የማያስቡ እኮ አሉ። እንዲህ ካደረገችው በቃ ፈልጋው ነው ልትመለስ ነው ብለው እኮ ነው። አሁን እኮ ሌላ ታሳስበው እንዲቀረፍ እያደረግን ያለ ነው። እንደየተናእኔ የምለው ምንድነው ይሄ የእኛ መብት

የሚያስፈራው ገባሽ። ስለዚህ መረጋጋት አገባንን ማለት መልመድ። በቃ የመሰለንን እንናገራለን። ይህ አጀንዳ የሰጠ ነው የለጠፈችው ናት አጀንዳ የሰጠችው፣ እኛ አይደለም አጀንዳ የሰጠነው ነው። ኔ ቆንጆ፣ አሁን እኛም በቃ የራሳችንን ጫወታ እንጫወት። ፈታ እኛ እንትን የለንም እንዴ? እኛ ፈታ ማለት አንፈልግም እንዴ? እኛማ ሌላ የራሳችን ታሪክ የለንም እንዴ? እራሳችን የምናወራወር የለንም እንዴ? ለምን በሰው እንዴ እነሱ ቆየ። አረ ኮመንት ላይ ተጋደላችሁ፣ ተውት በቃ። ወይኔ ኛ ነው ነው። አረ ኮመንት አገሩት ሰው በቃ እንዴ እየሰደቡ ነው እርስ በርሳቸው ነው። እዛ አንቺ እንትና ጠላት ነሽ እየተባባሉ በመካከላችን አትጉ ብለዋል። እነሱ በቃ

እንተናችን ያልቃል። ያረስ ይህን ጊዜ እኮ እነሱ ቁጭ ብሎ በእኛ ላይ እየተዝናኑ ነው። እናንተ ተሰዳደሩ እኛ ምናገባን። እንደ እኛ ስንት ነገር አላችሁ እንዴ? እኛ እስኪ በራሳችን ፈታን። በድንጁ የራሳችን ወር የለንም። ስለ ላይፍ ምንድን ነው ማድረግ የምንፈልገው፣ ስለ ራሳችን ነገር እያወራን ሁለት ሰው ነው። ስለ ራሳችን እስኪ ህይወት እናውራ። የአንዷን ህይወት እኮ አንዷን ያስተምራል ይሆናል። እግዚአብሔር ይህ ሰው ሆን አላወራሁም ነበር እኮ ስለራሴ። አንቺማ ብልጥ ነሽ፣ አንቺማ በአንቺ እኮ ብልጥ ነሽ። አንቺ እኮ ሰርተፊኬ ማሰጠት አለብን እኛ ለአንቺ እሱን። እኔ አንቺ ነገርማ አንድ ቀን ቁጭ ብለን ብለን እንወያይበታለን። እንዴት አድርገሽ ብልጥ እንደሆንሽ፣ እንዴት አድርገሽ እንደነቃሽ። ምን እኔ አጠፊ ተው በቃ።